የሚሆነው ህይወታችሁን ደራሲ ቢጽፈው ምን አይነት ጽሁፍ ይወጣው ነበረ? አይ ዊሽ ዚነት አድቨንቸር የሞላበት ኪዩሪየስቲ የሞላበት ዊዝደም የሞላበት ህይወት ቢኖርን፣ ይልቅ ሂዝ ላይፍ ሜክስ ሴንስ እሷ ህይወት እኮ ስሜት ይሰጣል። ማይ ምትሉት ምን ለብሶ አንድ አይነት ነው፣ ምንዘንጠው አንድ አይነት ነው፣ ምናሮ ስታይል አንድ አይነት ነው። ኢቨን በቃ ሁሉም ነገር ቲክቶክ ምናምን ላይ ሶሻል ሚዲያ ላይ ትሬንዲንግ እንደሆነውላ ላይፍም ትሬንዲንግ ሊሆነ ነው። ከቤታችሁ ከፈሚሽናችሁ ከማሽ አቁመን የሆኑ ሰዎች የሆኑ አስተሳሰቦች የሆኑ ነገሮች ዓለም እንዲመርጡ ስለአረግን ስለፈቀድን አይደለም ወይ ብዬ አስባለሁ። የራሴ ጣዕም የለኝም ወይ ራሴ መወደ ክለር የለኝም ወይ በአረጎም ያስደስተኝ የለኝም ወይ ማረጋቸው ነገር ለምንድን ነው ማረጋቸው? ዓለም ላይ ማይጠቅም ሰው የለም ኖሮ ማያውቅ አለ። ሲቪል ቻሌንጆቻቸው ራሱ ያምራሉ። ቻሌንጆቻቸው ራሱ ደስ ይላል። የታፍጣሉ ለክ ዋት ቻሌንጅ። በቃ እናንተ በእነሱ ቦታ ባትኖሩም የእነሱ ህይወት ግን ከህይወት እስከ ሞታቸው በጣም ፐርፐስ ፉል እና ፉል ኦፍ ሚኒንግ እንደሆነ በቃ ትርጉም የሞላበት አላማ የሞላበት ህይወት እንደኖሩ እና ህይወታቸው እንኳን ለእነሱ ለሌላ የሚተርፍ አይነት እንደሆነ ፊል ታደርጋላቸው። ሰላም ሰላም አለይኩም። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ዛሬ እጃችንን ሰብስበ የምናወራበት ጉዳይ ነው ላይ ነው የመጣሁት። ለዚህ ዩትዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰቦች ከሆናችሁ እንኳን ደህና ቆያችሁ። እንዴት ቆያችሁ ወይ? ሰሞኑን ጎበዝ እየቆቅ ነው። ታውቃላችሁ በየሳምንቱ ቪዲዮ እየለቀቅኩ ነው። ግን ቪዲዮዎችን ፖስት ማድረግ ዩትዩብ ሶ ታሪንግ ኤኒዌይስ፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ቀናችሁ አለፈ? ዛሬ ደግሞ አንድ ኢንትረስቲንግ ቶፒክ ይዤላችሁ መጥቻለሁ አይሆፕ በዚህ ቆይታችን ላይ ጥሩ የሆኑ ነገሮች ታገኛላችሁ ብዬ ተስፋ አደርጋለሁ። ስቴይ ቱንድ። አዲስ ኮራችሁ ደግሞ ሰብስክራይብ አድርጉ። ዩ ሚሲንግ አውት ኤ ላት በእንግሊዝኛ ሲባል ማለት ነው። ጥሩ ጥሩ ነገሮች አካፍላችኋለሁ። ጀማሪ ነን፣ አብረን እናድጋለን። ብዙ ቦታ እንደርሳለን። ብዙ ልምዶች፣ ብዙ ቀቶች፣ ብዙ ብዙ ብዙ ነገሮች የተከፋፈልን የገባንም ያልገባንም እየጠየቅንም እየመለስንም እየተረዳንም እያስረዳንም እየተረዳዳንም አብረን የምናሳልፍበት የምናድግበት የዩቲዩብ ቻናል ነው። ድሬት ይባላል። አዲስ ለሆናችሁ ሰዎች መጣችሁ አብራችን ቆዩ። ደግሞ ማለት ነው ላይክ ምናምን ማድረግ አትርሱ። ላይክ ሀሳባትን ኮሜንት ላይ ማስቀመጥ። ይሄ ነገር ቤነፊሻል ነው ብላችሁ ካሰባችሁ ደግሞ ሌሎች ጓደኞቻችሁ፣ ወዳጆቻችሁ ይሄን ሀሳብ ቢያውቁት ቢሰሙት፣ ሌሎች ቤነፊት ብላችሁ ለምታስቡ ሰው ማጋራት አትርሱ። ያ አይ ኮንታክት ችግር አለብሽ ብሎኛል። አይ ኮንታክት ላይ በደንብ ሰራለሁ። የዛሬ ኮንቨርሴሽናችን የሚሆነው ህይወታችሁን ደራሲ ቢጽፎ ምን አይነት ጽሑፍ ይወጣው ነበረ? ኢትስ ላይክ ብዙ ጊዜ ይህ ልቦለድ መጽሐፍ ወር ደግሞ ፊክሽን መጽሐፍ ወር ደግሞ ባዮግራፊ የሚሆን አውቶባዮግራፊ ባዮግራፊ አንባችሁ የምታውቁ ከሆነ ያን ህል ይሄ ነው እዚህ ግባ ነው የሚባል ህይወት ሊሆን እኮ ይችላል። ግን ደራሲዎች ይጽፉት ወር ደግሞ ሰዎች ህይወታቸው ታሪካቸውን የጽሁፍ ባለሙያዎች ህይወታቸውን ሲደረጉት ሲጽፉት ሶ አሜዚንግ እና እኛ የምንኖረው ተራ ህይወት እነሱ የሚኖሩት ደግሞ የሆነ ስፔሻል ላይፍ ይመስለናል። እኔ ብዙ ጊዜ ሳራ እንደዛ ነው የሚሰማኝ። በጣም ውዝደሜ የበዛበት በጣም ጆይ ያለበት ሰላም ያለበት ኪዮስ ያለበት ኪሪስቲ ያለበት በቃ ዓለም ላይ አሉ ሰው ልጅ ኤክስፒሪየንስ ሊያደርጋቸው ይገባ የተባሉ ስሜቶች ሁላ ያሉበት ህይወት የኖሩ ሰዎች ይመስሉኛሉ። አት ሴም ታይም ደግሞ ስለራሴ ሳስብ እዚህ ግባ የሚባል ህይወት እየኖርኩ እንዳልሆነ ህይወቴ ቢተነተነው ደግሞ ቢጻፍለት ያናሃለ እውቀት የማይገኝበት ዊዝደም የማይገኝበት እንዲሁ ተራ ህይወት የለም፣ ፐርፐዝለስ የሆነ ህይወት ኖሬ እያለፍኩ እንደሆነ የሚሰማችሁ የሚሰማን ሰዎች ካላችሁ ይሄ ቪዲዮ ለእኔና ለእናንተ ነው። ዛሬ ደራሲያንን ዲባንክ እናደርጋለን ነው የሚባለው። ደራሲያንን እንደረሳችኋለን ብዬ አስባለሁ። አብራችን ይቆዩ። አንዳንዴ የምታነቧቸው መጽሐፎች ወይም ደግሞ የምታረፍባቸው የድርሰት የሰው ታሪክ እውነተኛ ላይ ተመሰረተ የሆኑ ፊክሽን ወይም ደግሞ ልብ ወለድም ቢሆን አይዊሽ ዚነት፣ አድቨንቸር የሞላበት ኪዩሪየስቲ የሞላበት ዊዝደም የሞላበት ህይወት ብኖር እኔ ላይክ ሂዝ ላይፍ ሜክስ ሴንስ ላይክ እሷ ህይወት እኮ ስሜት ይሰጣል ማይን ምትሉት አጋጣሚ ያጋጥማቸው ያቁም ፌስ ላይክ በቃ ፋንታሲ ይመጣል ህይወታቸው። ኢቭን ቻሌንጆቻቸው ራሱ ያምራሉ፣ ቻሌንጆቻቸው ራሱ ደስ ይላሉ፣ ይጣፍጣሉ። ላይክ ዋት ቻሌንጅ በቃላ እናንተ በእነሱ ቦታ ባትኖሩም የእነሱ ህይወት ግን ከህይወት እስከ ሞታቸው ሞቶ ቆመ የተደረሰላቸው ሰዎች ሩ ደግሞ ከህይወት እስከደረሱበት እስከደርሰቱ ማጠናቀቂያ የኖሩት ህይወት በጣም ፐርፐስፉል እና ፉል ኦፍ ሚኒንግ እንደሆነ በቃ ትርጉም የሞላበት አላማ የተሞላበት ህይወት እንደኖሩ እና ህይወታቸው እንኳን ለነሱ ለሌላ የሚተርፍ አይነት እንደሆነ ፊል ታረጋላቸው፣ አብዛኛውን ጊዜ እናረጋለን። አብዛኛውን ጊዜ እና ይሄን ሀሳብ የሚሰማን ደግሞ ነሱን ህይወት ከራሳችን ጋር እያወዳደር ነው። ደግሞ የተነባቢ ህይወት ከአንባቢ ጋር ሲወዳድ ስናወዳድረው ይው አይምሯችን ይሰራ የለ ሲሰራ እንደዛ ነው የሚሰራው። በቃ ወተ ላይፍ እንደሱ ኖሩ እኔ ደግሞ ስ ትርጉም የሌለው ህይወት እንዴት አይነት ህይወት ደ እየገፋ ያለሁት ብላችሁ እራሳቸውን ከሽ ርጋችሁ አታውቁም? እኔ በጣም ብዙ ጊዜ አውቃለሁ። ደራሲ ፊክሽን ሲጽፍ ብዙ ጊዜ የምታዩት ሜን ካራክተሩ ላይ ኦር ደግሞ ዋና ገጸ ባህሪው ላይ የሚታይ ኪዩሪዮሲቲ አለ ማለት፣ ሁሉም ነገር የማወቅ ጉጉት አለምን ከላይ ከላይ በላ ጠጣው ለበስኩና ወጣው ከሚለው ያለፈ ልብሱን ሲለብሰው ከልብሱ ጋር የሚኖረው ቁርኝነት መስታወት ራሱን ሲመለከት ምድ ነው ነገሮችን የሚያስተነጥንበት በጥልቀት የሚያይበት ወር ደግሞ ኢቨን አየሩን እንኳን ሲገልጹ ብሪዙን እንኳን የነፋሱን አተነፋፈሳቸውን የቀኑን ስሜት የዋውፋቱ ምናምን ሲናገሩ ራሱ ሀቨ ሚኒንግ ማለት ስሜት ይሰጣል ስሜት ይሰጣል። ይሄ ደግሞ የሆነበት ምክንያት እነሱ ለሚኖሩት ደራሲው የራሱን ህይወት የሚጻፍ ወር ደግሞ ልብ ወለድ የሚጻፍ ያኛው እዛ መጽሐፍ ላይ ያለው ዋና ካራክተሪስቲክስ የሚኖረው ህይወት ወር ደግሞ ገዛ ባህሪ የሚኖረው ህይወት እያንዳንዷ አስቴፕ እያንዳንዷ አልሚኒት እያንዳንዷ ሴከንድ ትርጉም እንዳላት ነው። ላይክ በቃ የታሀበ ምኒንግ ዝም ብሎ እንዲሁ ራፍ ላይ ትኖራለን ብለው ጥጣ ሄድኩና ምነገር እንዲህ በጥሞና በኢንቴንሽን የተኖረ ህይወት ነው። ዊችስ በጣም ያሳመረው እና ፐርፐስፉል የሚያደርገው ዋነኛ ምክንያት የተደረሱ ድርሰቶች ኖር ደግሞ ሁነተኛ ታሪክ የሚሆኑ ልብ ወለድ የሚሆኑ ህይወቶቹን ፋስኔቲንግ የሚያደርጉት ነገሩ አንደኛው እሱ ነው። ሌላው ነገር ደግሞ ሁሉንም ነገር ከፐርፐስ ጋር ደግሞ ከሚሊንግ ጋር ሊያቆራኝ ይፈልጋሉ። የበሉትን ሳንድዊች ስም ይሰጡታል፣ ስሜት ይሰጡታል፣ ሁሉም ነገር ይሰጡታሉ ያ የሚውልበትን ቀን ወር ደግሞ የሚሄዱበትን ቦታ ህይወት ይሰጡታሉ። ብቻ ህይወት አለው በደራሲ አለም ወር ደግሞ በልብ ወለዱ በፊክሽን ወር ደግሞ በዋናው ካራክተሪስቲክስ አለም፣ ሁሉም ነገር ሁሉም ነገር ህይወት አለው። ላይክ ዝም ብሎ ግዑዝ ነገር አይደለም። የሚቀመጡበት ወንበርም አንዳንዴ ሳብ አርጎ የሚጠጧት ፉት አርጎ የሚጠጧት ሻይ ራሱ ላይክ ጽናት ግዑዝ ለነሱ የሆነ ሲጠጧት በቃ ከሻያዋ ጋር ወደ ነሱ የምትገባዋ ስኳርም ወደ አፋቸው የሚገባው ሻይ ህይወት አለው፣ የሆነ ስሜት አለው፣ ነው የሆነ በዙሪያቸው ያለውን ነገር በዋናው ገጸ ባህሪ ዙሪያ ያለው ነገር ሁላ ህይወት አለው። ሚኒንግ ቱ ኤቭሪቲንግ አይደለ? ለሁሉም ነገር ትርጉም ይሰጣሉ እና ደግሞ በእያንዳንዱ ገጠመኞቹ ዋናው ገጸ ባህሪ በእያንዳንዱ ገጠመኙ በህይወት ገጠመኞቹ ከማይታየው ዓለም በር ያንኳኳል። አኒ ከማይታየው ዓለም በር ያንኳኳል ሲባል ከአምላኩ ጋር ኦር ደግሞ የኔ በላይ ነው ብሎ ከሚያስበው ጋር ኦር ደግሞ ጥልቅ ሄዶ ያስብልኛል የሚለው ከአእምሮ ጋር ያንኳኳል። ለምን እንዲሆነ ለምን ይሄ እንደዚህ ጋር ካልሆነ ለምን እንዲሆነ የሚለው ይሆናላ። እያንዳንዱ ህይወታቸው የገባቸው ለእኛ በጣም በጣም ደስ በሚል መልኩ ኤክስፕሌን ያደርጉታሉ። ያልገባቸውን ደግሞ በሚገርም መልኩ ወይ ፈጣሪያቸውን ወይ ሰፊውን አይምሯቸውን ኳሽን ያደርጋሉ። እና አንዳንዴ አይምሯቸው ይመልስላቸዋል፣ አንዳንዴ ልቦናቸው፣ አምላካቸው ይመልስላቸዋል። እና የነዛ ሁሉ አመልሶች ጥምረት ደግሞ በሚያምር እና በቃ ፍ በሚያስብል አይነት ቃል ለእኛ ኤክስፕሬስ ያደርጉታሉ። ያኔ የነሱ ህይወት ከኛ ህይወት በጣም ዲፍረንት እንደሆነ ይሰማናል። ምክንያቱም እኛ የእኛን ህይወት በዛ መልኩ ስለማንኖረው ነው። እና በጣም ይጠይቃሉ። አይታችሁ ከሆነ ዋና ገጸ ባህሪ በድርሰት ውስጥ ያለ በጣም ይጠይቃል። ሰዎችን ይጠይቃል፣ ራሱን ይጠይቃል፣ አምላኩን ይጠይቃል። በጥያቄዎቹ ውስጥ ያገኘውን መልሶች፣ ከአምላኩም ያገኘውን፣ ከአይምሮም ያገኘውን፣ ከአካባቢው ከማህበረሰቡ ያገኘውን ደግሞ በጣም በቆንጆ መልኩ ኢላቦሬት አድርጎ አስረድቶ አጣፍጦ አይምሯቸውን ብቻ ሳይሆን ልቦቻችሁ እና የስሜት ዋሳዎቻችሁን እያንዳንዱ እንደዚህ እንደ ፒያኖ እንዲጫወት አርጎ ያቀብላቸዋል። ያልተመለሱ ጥያቄዎች ያልተደረሱ፣ ያልተፈቱ ህልሞችን ደግሞ ጥያቄውን በደንብ ፍትፍት አርገ አንዳንዴ ኮ መልስ ብቻ ለ የሚፈጠፈጠው ጥያቄ ይፈጠፈጣል። ጥያቄውን ፍትፍት አርጎ አምባቢ እስቲ ነገር አስብና ጊቨደ አላ ትርጉም ስጠው ስሜት ስጠው ሀሳብ ስጠው ብሎ ለአንባቢያን ያቀብላሉ። በዚህ ጊዜ ውስጥ ጦር ደግሞ በዚህ ሁኔታ ውስጥ ደግሞ እነሱ ብቻ ሳይሆን ለቅጽበት የሚሆን ያቺ ፔጅ ያቺ ቻፕተር እስክታልቅ ድረስ ሳታውቁት በእነሱ ሀሳብ እና በእነሱ ስሜት ውስጥ ተቃኝታችሁ ራሳችሁን ታገኛላችሁ። እና ይሄ የእነሱ ኖር ደግሞ ሄዳ ራሲዎችን ጥበብ የሚያሳይ አደሴም ታይም ደግሞ የዓለም ጥልቅ ምልከታ የሚያሳይ ነው። ነዋሪ የሚሆኑ ፊክሽን የሚሆኑ ማለት ነው። ለምዶ ታላይ ስለደራሲ የምታወሪ ይሄን እኮ ሁላችንም እናውቃለን፣ አዲስ ነገር አይደለም፣ ስናዳ ሚሁ ያን ሀለ አጃኢበኛ የሆነ ኢንፎርሜሽን አይደለም ለምትሉኝ ሰዎች ዛሬ ይሄን ሀሳብ ያነሳሁበት የራሴ ምክንያት ስላለኝ ነው። የደራሲዎቹ ኦር ደግሞ ፊክሽን ላይ ያሉት የዋና ገጸ ባህሪዎቹ፣ ልብ ወለድ የሚሆን እውነተኛ ታሪክ የሚሆን ከኔና ከእናንተ ህይወት ህይወታቸው በምንም ማለት ነው በምንም አይለይም ስናለክ ዓለም አልገለበጡም። አዲስ ጀረቃና ፀሐይ አላገኙም። ህይወት ላይ የሆነውም ወደፊት የሚሆነውም የሆኑት ነው የኑሩት ማለት ነው። አንዳንዱ እንደውም ስላልተጻፈ ነው እንጂ ከዛ በላይ ማግኒፊሰንት የሆነ ታሪክ ሊወጣ የሚችል ሰዎች አለ። ሁላችንም የራሳችን መጽሐፍ ቢጻፍ እና ቢደረስልን ወዘ ሜዚንግ ግን፣ እናንተ የራሳችን መጽሐፍ ጻፉት ብትባሉ ላሳለፋችሁ ሰራ አርባ ሀያ ዓመት ኤክስፕረስ አርጉት፣ ስሜት ስጡት ብትባሉ እያንዳንዱን ኢንስደንት ከሆነ ነገር ጋር ከሆነ ስሜት ጋር ኮርሌት ታደርጉት አላችሁ ወይ? በየደቂቃው በየቀኑ የኖራችሁት ሀሳብ፣ የተናገራችሁት ንግግር፣ ኦር ደግሞ የተሰማችሁ ስሜት ከፐርፐዝ ጋር ቅሩኝነት አለው ወይ ብላችሁ ብጠይቁ እና ዝም ብለን ነው ምን ኖረው፣ ዝም ብለን እንበላለን፣ ስንጠጣ እንጠጣለን፣ ስንተኛ እንተኛለን፣ መስራት ካለብንም እንሰራለን። ኢቨን ሰዎች እኛ ፊት ሆኖ ስለተቀምጡ እያሉ ራሱ በቃ ሰው ማለት እንግዲህ ግሩም ፍጠር ነው አይደለ? ሁላችንም እንደዛ ነን። ያንን በጣም አሜዚንግ የሆነ ማንነትን እንኳን ማየት አንችልም። በደራሲዎች በሚያዩበት አይን ስና ቢኮዝ ዘይ አር ስፔሻል እነሱ የተሻሉ የተለያዩ ሰዎች ስፔሻል የሚሉ ሰዎች ነው ሳይሆን፣ እነሱ በጥሞና ነገሮቹን የማስተዋል ክህሎት አላቸው። ይሄ ክህሎት ደግሞ ለደራሲያን ብቻ የተጻፈ ኦር ደግሞ እነሱ ብቻ መሆን አለባቸው የተባለ ነገር አይደለም። ይሄ እነሱ መርጦ ፈልጎት ህይወትን በዝግታ በጥሞና መኖር ስለፈለጉ ነው። እኔ እና እናንተ ሳለ በጥሞና ወር ደግሞ በፐርፌት ወር ደግሞ በኢንቴንሽን ንያችንን በሁሉም ነገሮች ላይ እያጠራን እያስተካከልን፣ ለምን በላለው፣ ለምን ጠጣለሁ እያለ ለምን እራመዳለሁ፣ ማረገውንስ ለምን አረጋለሁ፣ ከማረገው ጀርባ ያለው ስሜት ምንድን ነው? እኔ እንዲባረግ እከሌ ምን ይሰማል፣ ይሄ እንዲባረግ እኔ ምን ይሰማኛል የሚለውን ሀሳብ እያሰብን እያንዳንዷ ደቂቃችን እያንዳንዷ ቀናችንና ሳምንታችንን ነገ ከነገ ወዲያ ከሀያ ከሰላሳ ዓመት በኋላ ይጻፋል ብለን ብናስብ እንደምንኖረው ብንኖር ህይወታችን፣ አሁን አብዛኞቻችን እኛ ወጣቶች ሰፈር እያደረግንበት ካለንበት የህይወት ትርጉም ማጣት ቦታ ማጣት የቱጋ ራሳችንን እንደምናገኝ ማጣት የሚያላቅቀን አይመስላችሁም ነው ወይ? ለምንድን ነው ይሄ የሚሆነው? ለምን ነው እንደሚሰማኝ? ለምን እንደዚህ ማድረገው? ለምን ነው እንደሚሆነው? እንዲህ ባደርግስ ምንድን ነው? ዛሬ ቀን ምንድን ነው? የዛሬ ቀን ስሜት ምንድን ነው? አብሯችሁ የሚኖራችሁ እህት፣ ወንድም፣ እናት፣ ልጅ፣ እነሱ ሰዎች ለእናንተ የሚሰጣችሁ ስሜት፣ ለደቂቃም ቢሆን ፖዝ አድርጋችሁ ስሜቶቻችሁን ግራ ባታረጉ፣ መስታወቱ ራሳችሁን ስታዩ ዛሬ ምን ተሰማኝ ብላችሁ፣ ሌላ ሰው እንኳን ራሳችሁን እንኳን በልቦና በምድሮ ጠለቅ ብላችሁ ብታስተውሉት እና ህይወታችሁ፣ ይጻፋል ተብሎ ቢነገራችሁ እንደምትኖሩ ታርጋችሁ። ለምንድን ነው ማንኖረው? ለምንድነው እንደዛ በንያችን ኢንቴንሽናሊ ፐርፐስፉሊ በተመስጦ መኖር ያቃተን? እንደዛ ብንኖር ነገሮች የተሻሉ አይሆኑም ወይ የሚል ጥያቄ ነው ዛሬ። ደራሲዎች ወይ ደግሞ ጸሐፊዎች ወይ ደግሞ የራሳቸውን ህይወት የጻፉ ሰዎች ሲሆኑ የልብ ወለድን መጽሐፍ የሚጽፉ ሰዎች ቀናቸውን ከኛ በተሻለ መልኩ ነው ይኖራሉ ብዬ አስባለሁ። እንዳልኳችሁ፣ እያንዳንዱ ነገር ስሜት ይሰጡታሉ። አስቡት፣ ነግቶ እስኪመሽ እያንዳንዱ ተግባራችሁን፣ እያንዳንዱ ንግግራችሁን፣ እያንዳንዱ ውሏችሁን በአስተውሎት ብትኖሩ ማታ ወደ አልጋችሁ ስትሄዱ ምን አረጉ ደግሞ ዛሬ በሚል ስሜት ሳይሆን የምትሄዱት፣ ዛሬ ያረጉት፣ ያወቁት፣ ያየሁት፣ ሰው ያወራውት፣ የሰማውት አዲስ ነገር እያለ አይኑራችሁ። ምንድ ነው የሚባለው ፉል ላይብረሪ ያዘጋጅልናል አይደል እንዴ? እንደዚሁ ዝም ብላችሁ ዌስት እንዳላረጋችሁ ይሰማችኋል። ምናልባት የተሻለ ያ ስፔሻል ስራ ማንሰራ ሊሆን እንችላል። ዝም ለን ቤት ተቀምጠንም ልንሆን እንችላለን። ወይ ደግሞ የሆነች መጽሐፍ ያገላበጥን ኦር ደግሞ የሆነች ነገር ምንድን የሚባለው ዳንተ እየሰፋ ሊሆን ይችላል። ግን ከሀሳቦቻችን ጋር ከዓለማችን ጋር ከዙሪያችን ካሉ ሰዎች፣ እንስሳቶች፣ አትክልቶች፣ ወጽዋቶች ጋር በዛ መልኩ ወደ ራሴ መልኩ ሪሌት ብናረግ እያንዳንዱ ቀን አዲስ ሌሰን አዲስ ትምህርትና አዲስ ፐርፐስ ፊድ ያደርገናል ብዬ አስባለሁ። እና ይሄን ሳውራችን ላይክ ሁሌ እንደሚያደረግ ሰው ወር ደግሞ ሁሌ እንደዛ እንደኖረ ሰው ሳይሆን ለሁላችንም፣ ወር ደግሞ ስፔሻሊ በዚህ ዘመን ማድረግ ይሻለኛል ምንድን ነው ማድረጎ ብለን ለተጨነቅን ነፍሶች ይበጀናል ብዬ ያስባለሁ። አሁን ላይ ሁላችንም የምናደርገው ማድረግ የምንፈልገው እና መሆን የምንፈልገው ነገር ሁላ አንድ አይነት እየሆነ ነው ምንድን ነው ህልማችንም ምኞታችንም ግባችንም አንድና አንድ ነው። በዚህ ዘመን ያለ ወጣት የተለያየ ነገር ይፈልጋል ኦር ደግሞ የተለያየ ሩት ይከተላል። ይሄ የተለያየ ማንነት የማንጸባረቅ ነገራችን እየጠፋ ነው። ምንለብሰው አንድ አይነት ነው። ምንዘንጠው አንድ አይነት ነው። ምናወራው ስታይል አንድ አይነት ነው። ኢቭን በቃ ሁሉም ነገር ቲክቶክ ምናምን ላይ ሶሻል ሚዲያ ላይ ትሬንዲንግ እንደሆነ ሁላ ላይፍም ትሬንዲንግ እየሆነ ነው። ከቤታችሁ፣ ከፈርኒሽራችሁ ከላይፍ ስታይላችን፣ ከአስተሳሰባችን፣ ከፍላጎቶቻችን፣ ከህልሞቻችን፣ ከእምነቶቻችን የመመሳሰል ነገር ይታይብናል። ይሄ ደግሞ እኛ ነገሮችን በጥሞና ማይታቁመን የሆኑ ሰዎች የሆኑ አስተሳሰቦች የሆኑ ነገሮች ዓለምን ለኛ እንዲመርጡልን ስለአረግን ስለፈቀድን አይደለም ወይ ብዬ አስባለሁ። እና ሜቢ በደራሲ አይን ዓለምን ብናያት በደራሲ አይን የራሳችን ህይወትና ቀን ብናያት አይብሊድ ለቅ የተሻለ ህይወት የተሻለ ፐርፐዝ ደግሞ እውነት ልባችን ነፍሶቻችን ማድረግ የምትፈልገውን ነገር እናደርጋለን ብዬ አስባለሁ። በተጨማሪ ደግሞ በጣም እንደ ሰጀሽን እኔ ላካፍላችሁ የምፈልገው ሶስት ነጥቦች አሉ። እሱም እንመሰላችሁ እናንተ ፊት ከቀረበው ነገር አለፍ ብላችሁ ማየትን ጠለቅ ብላችሁ ብለን ማየት መልመድ አለብን። መስታወት ፊት ስቆሙ የለበሳችው ሸሚዙ ማሽመኑ፣ ስታይል መሆኑ ምናምን ብቻ ሳይሆን ከዚህ በኋላ ከአለባበሳችን በኋላ ከአመጋገባችን በኋላ ከንግግራችን በኋላ ከፊት ሪያክሽን ከስሜቶቻችን በኋላ ያሉትን ትሪገሮች ወይ ደግሞ ያሉትን ስሜቶች ያሉትን ድራይቮች ምንድን ናቸው ብለን ለማየት ለማስተዋል ብንሞክር ልክ ያልሆኑትን እናስተካክላለን፣ ልክ የሆኑትን ደግሞ እናፋፋለን እያሳደግን እንሄዳለን ብዬ። ሁለተኛው ደግሞ ከምናደርጋቸው ነገሮች ያለው ጀርባ ሞቲቫችን ምንድን ነው? የኔ እንደዚህ መልበስ ሞቲቬ ምንድን ነው? ፋሽን አይደለ ትሬንድ ላይክ፣ ለምንድነው ትሬንድ የምከተለው? ለምድነው ፋሽን የምከተለው? ለምንድነው ዘንድሮ ቢጫ ከለር ነው ፋሽን፣ ፒንክ ነው ፋሽን ኦር ግሪን ነው ፋሽን ስለተባለ ምለብሰው የራሴ ጣዕም የለኝም ወይ? ራሴ መወደው ከለር የለኝም ወይ? ባረጎ ሚያስደስተኝ የለኝም ወይ? ማረጋቸው ነገር ለምንድን ነው ማረጋቸው? ሳምቲንግ ላይክ አንድ አይነት ሊመስሉ ይችላሉ፣ ግን ከምታረጉት ነገር በኋላ ያለው ሞቲቫችን ወር ደግሞ ያን ነገር እንድታረጉ የሚገፋፋቸውን ነገር ለማስተዋል ብንሞክር ቀስ በቀስ ቀስ በቀስ የደራሲ አይን ወር ደግሞ የደራሲ ልብ፣ የደራሲ አስተሳሰብ እያስተዋለን ምንድን ነው እየሳብን መምጣታችን አይቀርም። ወደ ሌላ ነገር ደግሞ ማለት ነው። እናንተ ከደራሲያን የተለያችሁ ርዝቅ ያላችሁ ወር ደግሞ እናንተ ከሌሎች ሰዎች የተለያችሁ የተሻላችሁ ሮ ያነሳችሁ እንዱናችሁ ማሰብ አቁሙ። ማንም ከማንም በላይ ማንም ከማንም በታች አይደለም። ክራብ ለማድረግ ትንሽ ይከብዳል። ይሄ በቃ ሞኖፖላይዝድ በሆነችው ዓለም ካፒታሊዝም በጣም በፋፋበት ዓለም ላይ ሰው ልጅ በሀብቱ፣ በንብረቱ፣ በትምህርት ደረጃው ሊከበር ኦር ደግሞ ራሱን ከፍ ከፍ ላያደረግ ማይችልበት ሁኔታ ላይ ነው ያለው እና ግን እናንተ ያን ሰው ያን ትልቅ ሰው ያን ታዋቂ ሰው ያን የተማረ ሰው ያን በጣም ስፔሻል ሰው እራሱ ብትሆኑ ኮንሲደር ዩርሳት ኖርማል ምንም የተለየ ነገር ያለው ያ ሁላ ነገር ቢነሳላችሁ ዩል ቢ ማን ቢንግ አደ ሴም ታይም ደግሞ ይሄን ነገር ሁላ የለንም ብላችሁ ብታስቡ ከሆነ ዩርና በማናችንም ከማናችንም ያነሰን ከማናችን የሚበልጥም አደለንም። ሰው ከሰው መሳ ሰው ጊዜ ነው ይባላል። አለ ሜቢ እናንተ ከፍ ብላችሁ የምታዩበት ጊዜ አልመጣም ይሆናል ሜቢ እናንተ ዝቅ ብላችሁ የምታዩበት ጊዜ አልመጣም እንጂ ይሆናል እንጂ። ጊዜ ነው፣ ትልቁም ትንሹም ትናዩ እና እኛ ከአንድ ወንዝ የተቀዳን ከአንድ ባህር የተቀዳን ነፍሶች ነን። በቃ ለክ ከጠብታ ጠብታ አይለያይም። ኳንቲቲ ሊለያይ ይችላል እንጂ ከጠብታ ጠብታ ምንለያይ ስላልሆነ ለራሳችሁ ያላችሁን ምልከታ ዝቅም ከፍም አታኩት ላይክ የሚኖር አታርጉት እና ሰዎችን አዲስ የሆኑ ሰዎችን ወደ ህይወታችሁ ሲመጡ ደግሞ ስታገኛቸው ስታውቋቸው ይሄ እኮ ተራ ሰው ነው እዛ የትም የማያውቀዋል ምን እኮ የሚረባ ነገር የለውም አትበሉም ይሄ ሁሌ እንላችኋለሁ ወደፊት ብያችኋለሁ አለም ላይ ማይረባ ሰው የለም ይሄ ሰውዬ ይረባል ይሄ ሰው ጠቃሚ ነው ይሄ ሰውዬ አይጠቅምም፣ ይሄ እንደዚህ ነው ምትሉ ሰው የለም። አለም ላይ ሁላ ያሉት ሰዎች ጠቃሚ ናቸው። ከዚህም ብያቸዋለሁ፣ አለም ላይ ማይጠቅም ሰው የለም፣ ኖሮ ማያቅ አለ። እናንተ የማየት ያን የደራሲ መነፅር የማጣታችን ችግር ነው እንጂ ለማኝ በሉት፣ ቦርኮ በሉት፣ ጨፋሪ በሉት፣ ጠጪ በሉት፣ ሰካራን በሉት፣ ሼኪ በሉት፣ ቄስ በሉት፣ ሀብታም በሉት፣ ድሃ በሉት፣ ኮሌት ዋት ኤቨር ማይጠቅም ሰው ምድር ላይ የለም፣ ኖሮም አያውቅም፣ ወደፊት አይኖርም። ማይጠቅሙ ሰዎች ያሉት ለምድር ህይወታቸውን ረልማቸውን ህይወት ጉዞአቸውን የጨረሱ ምድር ላይ የማይጠቅሙ ሰዎች ወይ አልተወለዱም ወይ ሞቷል። እዛ መሀል ያለ ሰው እዚህ ምድር ላይ ስለሚያስፈልግ እና እዚህ ምድር ላይ ኢን ሰም ዌይዝ ኮንትሪቢዩት ያደርጋል ተብሎ ስለታመነ ነው የቆየው። እና ስለ ራሳችሁም ያላቸው አመለካከት በዛ ይሆን ስለ ሰዎችም ያላቸው አመለካከት በዛ ይሆን አንድ ሰው ሰው በቃ ነፍስ ያለው ብሪዝ የሚያደረግ ሰው ጎናችሁ ትቆሙ ናቲንግ ኢንትረስቲንግ ምንም ደስ የሚል ስፔሻል የሚል ልብም ጆሮ የሚሰጠው ነገር የለም ብላችሁ አታስቡ። ጀስ ቢኮዝ ድሃ ስለሆነ ጀስ ቢኮዝ እናንተ የምትወዱት ነው ደግሞ ታይትል ስላለ ምንም አይደለም ብላችሁ ታስቡ ትችላላችሁ በዚህ በካፒታሊዝም ዓለም ላይ ር ደግሞ ምንም አይደለም ብላችሁ ታስቡ ትችላላችሁ። በእናንተ ረቂቅ የሆነ የፍልስፍና ዓለም ላይ ግን ማንኛውም ሰው ሰው ነው። በንግድ ዓለም ላይ ሜቢ ዝናዳ ፋስት ጠቅጠቅጠቅ አድርጎ ብዙ የሰራ ላይ ሆን ይችላል፣ ግን ስቲል ሄዚ ሂመን ቢንግ ዴር ሳምቲንግ ሂ ካን ጊቭ ዩ በምድር ላይ እስካለ ሰው ነው። እያንዳንዱ ሰው ደግሞ ሌላ ሰው የሚሰጠው ነገር አለው። እና ስለ ራሳቸው ያለው ቫሊዩም እንደዛ አይሆን ሰዎች ያለውን ቫሊዩም እንደዛ አይሆን። ሌላው ደግሞ የመጨረሻው ሰዎቹን ሊጠቅሙ የሚችሉበትን መንገድ እዩ። በዓለም ላይ ሁሌም ቢሆን ለሌሎች ሰዎች ሕይወት ትርጉም ኦር ደግሞ ለእናንተ ሕይወት ትርጉም ሊሰጡበት የሚችሉበትን መንገድ እዩ። ሰዎችን ህመም ኦር ደግሞ ደስታ ልትቀን ህመም ልትቀንሱ፣ ደስታ ልትጨምሩ የሚችሉበትን መንገድ እዩ። አደሳይም ታይም ደግሞ ሰው በነፊት ማድረግ በስራ በገንዘብ በብር ላይሆን ይችላል። ሰዎች በብዙ መልኩ በነፊት ይደረጋሉ፣ በብዙ መልኩ በነፊት ይደረጋሉ። መልካም ምኞታችሁ መልካም አይናችሁ መልካም ለነሱ ያላችሁ ደስታና ለነሱ ያላችሁ ሀዘኔታ ራሱ ለነሱ ጥቅም ሊሆን ይችላል ማንንም የማንንም ሰው ህይወት ኔጌቲቭሊ አፌክት ላለማድረግ መሞከር ነው ማለት ደራሲያን ሜን ካራክተር አይታችሁ ከሆነ ብዙ ጊዜ ዴያር ማዳር ኢቪል በጣም ደጎች ናቸው ጥሮዎች ናቸው ብዙ አሳልፈው ለሰው ሲሰጡ የሚጨነቁት ኦር ደግሞ ማድረግ የሚፈልጉት ነገር አለ ድርሰት ላይ የተበደለ ሜን ካራክተር ነው እንጂ የበደለ ሜን ካራክተር የለም። ኢቨን በዳይ እንኳን ሆኖ ሰምዌር እንደ መጽሐፉን እያነበባችሁ ያ ሰውዬ ኢቪል ከመሆን ወደ ጥሩ መሆንና ያረገውን ክፉ ነገሮች ሁላ እንደ ማጣፋት ይጀምራል እና ሁሌም ቢሆን ደርሰት ላይ ያለው ሜን ካራክተር ነገሮችን በጥሩ ይጨርሳል። እናንተ የሆነ ጊዜ ልክ ያልሆነ፣ ትክክል ያልሆነ አፕሮች ሊኖራቸው ይችላል አፍተር ዳት ግን ይሄ ነገር ዲስከበር ካረጋችሁ በኋላ ያ እነዚያን ሰዎች ደግማችሁ ልትጠቅሙ ኦር ደግሞ አለም ላይ ካላችሁት መጥፎ ቆሻሻ ነገር ቀስ በቀስ የምትለቅሙበት ኪሪሽቲ እና የውስጥ ፍላጎት ይኑራችሁ። እኛ ሁላችንም እንደዚህ የማድረግ ችሎታም ብቃቱም አስተውሎቱም ትኩረቱም ካለን አይ ኖው ኢትስ ናት ኢዚ ሳራ ሴምስ ቀላል ይመስላል አይደል? ማውራት እኮ ቀላል ነው፣ ማድረግ ግን ከባድ ነው። ህይወትን በጥሞና መኖር ቀኑ ሙሉ ሀራ ሰዓት አይደለም አስራሁለት ሰዓት ወር ስምንት ሰዓት አይደለም አንድ ደቂቃ ወር ሰላሳ ደቂቃ በአስተውሎት መኖር ከባድ ነው ለእኛ ላለመዱ ሰዎች ግን ግን ቢሆንም ይሄን ትሪክ መማራችን ኤርሊየር ወር ደግሞ በጊዜ ይሄን ነገር ማወቃችን ለህይወታችን ትርጉም እንድናገኝለት አደሴም ታይም ደግሞ ቢታለፍ እንኳን የተጻፈ ከውጭ ሲታይ ዚግባባ አይባልም፣ በካፒታሊዝም አለሙ ግን ከትንሽ ጊዜ በኋላ ወር ደግሞ ጥላችሁት የምትሄዱት ሰው ደግሞ፣ አልፋችሁት የምትሄዱ ሰው የእናንተን ኤግዚስታንስ በእነሱ ህይወት ላይ ፌል ማድረግ የሚችሉት አይነት ሰው እንሆናለን ብዬ አስባለሁ። እና ከምንም በላይ ደግሞ አሁን የጠፋብንን ነገር ፐርፐዝ ኦር ደግሞ ማንነት የማጣት ነገር ያለብሰናል ብዬ አስባለሁ። እና አይሆፕ ዛሬ ያዳምጣችሁት እንደዚህ እጄ ተርስቤ ስሜታ ሆኜ ያካፈልኳችሁ ሀሳብ ጠቃሚ ሆኖ ታገኝቷላችሁ ብዬ አስባለሁ። በመጨረሻ ምላችሁ የሚፈልገው ነገር የእናንተ ህይወት ምናልባት በመጻፍ ላይ በቀለም ላይ ሊጻፍ ይችላል፣ ግን በፍጥረት ዓለሙ ላይ በህይወት ቀለም እንደሚጻፍ አትዘንጉ። ሊቪር ላይፍ ልክ እንደ ሜን ካራክተሩ ህይወታችሁን ልክ እንደ ዋና የድርሰት ዋና ገጸ ባህሪው መኖር አትርሱ። ነገ ጀምራችሁ ይህ ቪዲዮ ከያችሁ በቀን ጀምራችሁ ዩ አር ደ ሜን ካራክተር ዮር ላይፍ እናንተ የህይወታችሁ ሜን ካራክተር ዋና ገጸ ባህሪ ናችሁ፣ እና ዋና ገጸ ባህሪ ደግሞ በጅርሰት አለም ውስጥ በጥሞና በአስተውሎት ነው የሚኖረው። ዝም ብሎ እንደዚህ በላ ጠጣ ሄደ አለም ወደዛ ወደዚህ ያተራርጡ እና ደህና ሁኑ። አዲስ ቆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። እንደዚህ ደሳስ የሚሉ የሚጣፍጡ ሀሳቦች ልታገኙ ይሆናል። ይህን ቪዲዮ ላይክ ማድረግ አትርሱ። ሀሳባችንን ደግሞ ኮሜንት ላይ አስቀምጡልኝ። እስቲ አሪ ሊሆነ ነው እንደደራሲ መኖር እንችላለን ወይስ ከባድ ነው እናት እንደ ደራሲ ግን እንደ ዋና ገጸ ባህሪ መኖር እንችላለን ወር ደግሞ ዝት ከባድ ነው የሚለውን ማወቅ ፈልጋለሁ ኮመንት ላይ ደህና ሁኑ።